ራሴ የኔ ነው ነው ነው። ተጨንቀው ተጠበው፣ ወጥተው ወርደው የፈጠሩት ምርቱ፣ ያስመረቁት አገልግሎቱ በሌባ አይነ ደረቅ እንዲህ ድንገት ቢሰረቅ ምን ያደርጋሉ? የራሴ ብራንድ ነው። በአጋጣሚ ተመሳሳይ የንግድ ምልክት ነው እንጂ የራሳችን የሆነ ብራንድ የፈጠረው ውጤታችን ነው። የራሳችን ማስረጃልክ። አንቺ ለመሆኑ ማስረጃለሽ ነው? አዎ አለኝ። መስለቃት ትችሉ ከሰር ከሰሻ። ምርቱ ያንቺ ስለመሆኑ ማስረጃለሽ አይደለም እንዴ? የንግድ ፍቃድ ስ የንግድ ፍቃድ ለመነገድ እንጂ ባለቤት ለመሆኑ ማረጋገጫ የለም። ሙሉ መብት የሚያሰጥሽ የንግድ ምልክት ስታስመዘግቢ ብቻ ነው። እኔም እንዳንቺ አጋጥሞኝ ነበረ። በኋላ የኢትዮጵያ አእምሯዊ ንብረት ባለስልጣን የንግድ ምልክትን አስመዘገብ መብቴንም አስጠበቅ። አዎ ከእንዲህ አይነቱ ፈተና የሚገላግሉት የንግድ ምልክት ምዝገባ ነው። ከዚህ ሌላ የፈጠራ ውጤቶችን በመመዝገብ የፓተንትና የዲዛይን የቅጂ መብት የባለቤትነት ምዝገባና የጥበቃ ምስክር ወረቀት ይሰጣል። ልብ ይበሉ፣ የንግድ ፍቃድ የንግድ ምልክት ምዝገባን አይተካም። የኢትዮጵያ አእምሯዊ ንብረት ባለስልጣን